በዚህ ቪዲዮ በጣም አስደሳች ዜና ይዤላችሁ መጥቻለሁ ማለት ነው። ከሪሚዲያል ጋር በተያያዘ አብዛኞቻችሁ እየጠየቃችሁን የነበረ አንድ ጥያቄ አለ ማለት ነው። እሱም በዚህ ቪዲዮ እስከ መጨረሻ ከተመለከታችሁት ታውቁታላችሁ ማለት ነው። በጣም አስደሳች ዜና ነው። ፕሊስ የአንድ ሺህ ሰብስክራይበር ጆርኒያችን አሁኑኑ መቀላቀል እንዳትረሱ። ፕሊስ ቻናላችን አሁኑን ሰብስክራይብ የምትለውን በተን ተጨናት ማለት ነው። እዚህ ጋር ከታች ማየት ያላችሁ እሷን ተጨናችሁ አሁኑን አንድ ሺህ ሰብስክራይበር እኛ ማስገባት ያላችሁ ማለት ነው። ስፔሻሊ መጀመሪያ ላይ ኮምፕሌን አቅርበን ኮምፕሌናችን አልታየልንም እና ሜቢ ወር ናቹራል ሳይንስ ላይ መጀመሪያ ላይ ተስተካክሎ ነበር እና ነጥባችን ኮምፕሊትሊ አልተስተካከለም። ነጥብ አይገባኝም

ከመቶ ሳይደመር እዛው ከስልሰው ላይ አስቀምጦት ነው ነጥቤን ኢቫሉዌት ያደረጉን፣ እና ብዙ የተመሳሰሉ ኮምፕሌኖችን አቅርባችሁ ነበር፣ እኛም እንድታቀርቡ እያበረታታናችሁ ነበር ማለት ነው። እና ያቀረባችሁ ሰዎች በጣም መልካም ዜና መጥቷል ማለት ነው። እሱም ውጤታችሁን አሁን ሄዳችሁ መመልከት ትችላላችሁ ማለት ነው። የአብዛኛው ተማሪ ውጤት እየተስተካከለ ነው ማለት ነው በጣም የአብዛኛው ተማሪ ውጤት በጣም እያስተካከለ ስለሆነ፣ ፕሊስ አሁኑኑ ቼክ ማድረጋችሁን እንዳትረሱ። ኮምፕሌን አሁን አይ ቲንክ ክፍት ይመስለኛል ያላቀረባችሁት ሜይ ቢ ቼክ አድጌ አሳውቃችኋል ማለት ነው። እንደዚህ አይነት ፈጣን መረጃ በጊዜ እንዲደርሳችሁ ከፈለጋችሁ ፕሊስ ቻናላችን አሁኑን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ አድርጉት። ፕሊስ ቪዲዮን ላይክ ማድረጋችሁ እንዳትረሱ። የአንድ ሺህ ዓላማ ሰብስክራይብ መግባት ስላለን በዚህ ሳምንት ፕሊስ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ መረጃ እስከምንገናኝ ፒስ